መልሰና ለአድማቻችን አረፌ የምጽናም ስነጥብ አንድ ላይ ነው የምትገኙትኝ። የዩናይትድን ጉዳይ ደግሞ እንመልከት። ትናንትና ከኖቲንጋም ፎረስት ጋር ባደረገው ጨዋታ አንድ ለዜሮ ተሸንፏል። ያው በዚህ ወደድር አመት በኖቲንጋም መሸነፍ በጣም መጥፎ ነገር ሊባል አይችልም። በተለይ ደግሞ በሜዳቸው ሲሆን በጣም ጥሩ ጊዜን እያሳለፉ እንደሆነ ይታወቃል። በፍርሜ ሊጉም ሶስተኛ ደረጃ ላይ ናቸው እስካሁን ድረስ። እንግዲህ የኖቲንጋም ፎረስትን አስደናቂ ብቃት እናውቃለን። ትናንትና ተሸንፏል ዩናይትድ በኤላንጋ ግብ አማካኝነት ነው ደግሞ የተሸነፈው። ይህንን ጉዳይ እንመልከት። ዩናይትድ ከአስራ ሶስተኛ ደረጃ ከፍ ብሎ የሚያጠናቅቅም አይመስልም ሲዝኑ፣ ምክንያቱም ጨዋታዎችን እየተሸነፈ ነው የሚገኘው። ከዛ ውጭ ግን በነጥብም በጣም እየራቀ ነው የሚገኘው። ልክ ነው ምሳ። ከኢንተርናሽናል ብሬክ በፊት ማንቸስተር ዩናይትድ በውጤትም በፐርፎርማንስም እየተሻሻለ እንደነበር ግልጽ ነው። የሌስተር ፐርፎርማንስን በተመለከተም ከደካማ ባላጋራ ጋር የተደረገ ጨዋታ ስለሆነ ብዙ ማለት አይቻልም። ግን ከሶሴዳድ ጋር፣ ከአርስናል ጋር በተደረጉ ጨዋታዎች ቡድኑ ጥሩ እየተጫወተ ነበር። የሆነ አይነት ነፍሴ መዝራት ምልክት እያሳየ ነበር። ትናንትና በእኔ አስተያየት በፐርፎርማንስ መጥፎ ፐርፎርማንስ አልነበረም። በጣም ወንደርፉል ፐርፎርማንስም አልነበረም። መጥፎ ፐርፎርማንስ አልነበረም። ማንቸስተር ዩናይትድ ከዚህ ያነሰ ጥሩ የተጫወተባቸው ግን ያሸነፋቸው ጨዋታዎች አሉ ያሸነፋቸው ጨዋታዎች አሉ። አሰልጣኙ እንደው መሸነፍ ይቀር አቻ እንኳን ያንሰን ነበር ነው ያሉት ትላንትና ጨዋታው ሲያልቅ። ግን ከጨዋታው መጀመር በፊት ይሄ ጨዋታ እንዴት ሊሆን እንደሚችል የገመት ነው ነገር የሆነው ኖቲንገም ፎረስት፣ ማንቸስተር ዩናይትድ ኳሱን የፈለገውን ያህል ጊዜ ይዞ እንዲቆይ የሚፈቅድ ቡድን ነው። ለሁሉም እንደዛ ነው የሚያደረግ። በፕሪሚየር ሊግ ሃያኛ ነው በፖሲሽን ሶስተኛ ነው በነጥብና በደረጃ በኳስ ቁጥጥር መጠን ግን ሀያኛ። ስለዚህ ኦልሞስት ሁሉም ጨዋታ ላይ ከኳስ ይልቅ ያለ ኳስ መጫወት የሚፈልግ ቡድን ይሄ የታወቀ ነው። ትላንትና ያደረጉት ነገር አዲስ ነገር አይደለም። እንኳን ቅዳሜ ሁለት ሰዓት ተጫውቶ የኤፌ ካፕሩ ፍጻሜ ጨዋታ ሁለት ሰዓት ሙሉ ከብራይተን አይነት አስቸጋሪ ባላጋራ ጋር ተጫውቶ ቀርቶ የዚህ ውድድር ዘመን የኖቲንገም ፎረስት አጫወት እንዲህ አሉ አጫወት በተለይ ደግሞ በአምስተኛው ደቂቃ ጎል ካስቆጠርሽ መትከላከው ውጤት አለ ነው ይብስብሻል ነው ወይ? እንደዛ ነው ያደረጉት ትላንትና በጥብቅ መከላከል እና በፈጣን የመልሶ ማጥቃት ጎል ማስቆጠር። ይህንን ያደረጉት ጎሉ ሲቆጠር የማንቸስተር ዩናይትድ የማዕዘን ምት ነው የነበረው። ከማንቸስተር ዩናይትድ የማዕዘን ምት 85 ሜትር ነው ልጁ ይዞ የሮጦ ኳሱ አንቶኒ ኢላንጋ በኋላ እንዲሁም ሪዮ ፈርዲናንድ የሆነ ቴንቲ ላይ አንድ ቪዲዮ እያየው ሲጠይቀው በዘጠኝ ሰከንድ እንደሆነ የሮጥ ታውቃለህ። ዋ ያለ ሰማኒያ አምስት ሜትር ከኳስ ጋር በዘጠኝ ሰከንድ ነው ይሮጥ። ያለ ኳስ እንዴት ይሮጣል ማለት ነው። አንዳንድ ጊዜ እንደዚህ አይነት ፈጣን ተጫዋቾችን አይና፣ እንዴት ነው ግን የአጭር ስፕሪንት ሩጫዎች ማይሞክሩት? በእንደው በጥሩ የሀይ ስፕሪንት አሰልጣኞች ለምን አይሰለጥ ነው? ላለሁን ያው የሚወዱት እግር ኳስን ስለሆነ ነው። ግን ፍጥነቱ የሚገርም ነው። ይገባኛል የስፕሪንት ራነር እንደዚህ አትሌት መሆንና እግር ኳስ የተለያዩ እንደሆኑ አውቃለሁ፣ ግን አስቢው 85 ሜትር በ9 ሰከንድ ከኳስ ጋር ነው የሮጠው። አሁን እዚህ ጋር ማንቸስተር ዩናይትድን በተመለከተ ጥያቄ ታነሻለች። አሰልጣኙ ከጨዋታው በኋላ ያለው እሱን እናውቅ ነበር። ኖቲንግ ፎረስት አመቱ ሙሉ እንደዚህ ነው የሚጫወተው፣ በኩክ ብሬክ ነው የሚጫወተው። ጎሉ ሲቆጠር 85 ሜትር በህጋዊም ህገወጥም በሆነ መንገድ የማቆም እድል ነበራቸው። ፋውል በመስራት የማቆም እድል ነበር። ታክቲካል ፋውል በመስራት የማቆም እድል ነበራቸው። ሳጥን ውስጥ ፓትሪክ ዶርጉና ኑሰር ማዝራዊ ወደ እሱ በመጠጋትና ወደ ኋላ በመሸሽ ማህል ማመንታታል አለ። በዚያ አይነት ፍጥነት እየመጣ ያለን ተጫዋች አንደኛው ውሳኔ ላይ በኮንቪክሽን ካልወሰንሽ፣ ማመንታት በቃ ስፔስ ይሰጠዋል። በእርግጥ ማዝራዊ እሱ ቀኝ በኩል ሞርጋን ጊብስ ዋይት ሌላ አደገኛ ተጫዋች ስለነበር እና ደግሞ ስታዩ ለእሱ ፓስ የሚያደርገው ይመስል ስለነበር ዲስታንሱን ለመጠበቅ እየሞከረ ነበር። ፓትሪክ ዶርጉ ፈጣን እንደሆነ እናውቃለን፣ ግን ደግሞ የሚሮጠውን ተጫዋች ፍጥነት በሱ ፔስ ለመሮጥ ፍጥነቱን መጥኗል፣ አልወሰነም። ግን ሁለቱም ተጫዋቾች ኢንዲሳይሲቭ ነው የሆኑት አስቀድሞ ጋርናቾ ነበር አብሮት የነበረው። ጋርናቾም ውጭ ይመጣል ይችል ነው። ፋውል ሰርቶ ማስቀረት ይችል ነው። ታክቲካል ፋውል የሚባለው እንዲህ አይነቱ ነው። የመጨረሻ ሰው አይደለም። ከፊት ሁለት ቢያንስ ሁለት የማንቸስተር ዩናይትድ ተጫዋቾች ነበሩ። ግን እንደ ባህሪ ኖቲንጋም ፎረስት እንደዚች አይነት ተመሳሳይ ነገር ከአምስት ደቂቃ በኋላ አድርጓል። እንደዚሁ አይነት ኩዊክ ብሬክ አሰልጣኙ ሁለት ንጹህ የአማካይ ተከላካዮችን ከሰሜሮንና ኡጋርቴን አንድ ላይ ያሰለፈበት አንደኛው ምክንያት የባላጋራን ቡድን ትራንዚሽን ለማቆም በዚህ የታወቀ ቡድን ስለሆነ ሶስት የመሀል ተከላካዮች ሁለት የአማካይ ተከላካዮች አሉሽ ሁለቱ ደግሞ ሴንትራል የመልሶ ማጥቃቶችን መከላከል የሚችሉ ተጫዋቾች ናቸው። ግን ይሄ የማዕዘን ምቱ ላይ ና ከዛ በኋላ የተፈጠረው ነገር እንደ ተዘጋጁበት ግልጽ ነው። አሰልጣኙ ከጨዋታው በኋላ እናውቅ ነበር ጥንካሬውን፣ የኖቲንገም ፎረስትን የፈጣን የመልሶ ማጥቃት ጥንካሬ ግን ሰማንያ ምናምን ሜትር ሰባ ምናምን ያርድ ኳስ ይዞ ሲሄድ አንዳችንም አላቆም ነው። ያ ደግሞ እነሱ የሚፈልጉትን ነገር አገኙ። ስለዚህ በቃ የተቀረውን የጨዋታውን አብዛኛውን ጊዜ የቦክስ ዲፌንዲንግ ነው የነበረው። አይወጡም። ከራሳቸው የመጨረሻው 30 ሜትር ላይ ነው የሚያሳልፉት። እድሎችም እየነበረ በተለይ በሁለተኛው አጋማሽ አላስታውስም ከራሳቸው አጋማሽ ይወጡ። እንደዛ ነው የሚጫወተው። ግን ፎረስት ከዚህ በፊት ስለ ኖቲንገም ፎረስት የሰራ ነው ፕሮግራም ላይ እንዲህ አይነት ዝንባሌ ያለው ነው። ግን በጣም ጠንካራ የተከላካይ መስመር አለ። አሁን ዩናይትድ ኳስ ረጅም ጊዜ ከዚህ ጎል መቆጠርም በፊት ከዚህ ጎል መቆጠርም በኋላ ከዚህ ጎል መቆጠር በኋላ አሰልጣኙም ሁለቱ አጋማሽ ላይ ለውጥ አደረገ። አማካይ አስወጥቶ ያስገባ። ስለዚህ የዩናይትድ ምላሽ ለመስጠት የነበረ ፍላጎት በጣም ጥሩ ሆኖ፣ ግን ከእንደዚህ አይነት ቡድን ጋር የቡድኑ ሁለት አስር ቁጥር ተጫዋቾች ጥሩ ጊዜ ባላሳለፉበት ጊዜ የጎል እድል መፍጠር ያስቸግራል። አንደኛው ጋርናቾ ነው። ጋርናቾ አሁን የሚተነበይ ተጫዋች አይደለም፣ የሚተነበይ ተጫዋች አይደለም። ልክ የትላንትናውን አይነት በተለይ በመጀመሪያ አጋማሽ በተለይ ጨዋታው ሲጀመር አካባቢ ይወስዳቸው የነበሩ የውሳኔ ስህተቶች እና እግር ኳስ ለአንድ ብቻሽ የምትጫወቸው አይደለም፣ ኮሌክቲቭ ስፖርት ነው። ብዙዎቹ ውሳኔዎቹ ትክክል አልነበሩም እና ተስፋ ያስቆርጣል። የትላንትናውን ጨዋታ ብቻ ለሚያይ ሰው ተስፋ ለማድረግ ያስቸግራል በጣም ግን ደግሞ ሌሎች ጨዋታዎች አሉት እነዛን ተስፋ የሚሰጡ ፐርፎርማንሶች የሚያሳይባቸው ጨዋታዎች አሉ። ለዚህ ነው ሆቴን ኮልድ የሚባለ መገመት አትችም። አምና በጣም ጥሩ አመት ነበር። እንደምታዩ አሁን እየተጫወቱ ያሉት እነዚህ ተጫዋቾች ሂስቶሪካሊ መጥፎ በሆነ ቡድን ውስጥ ነው የአጠቃላይ የኮሌክቲቭ ሰለባብ ናቸው። ስኮር ግን ደግሞ ተጫዋቾቹ በግሉ የሚያደርጋቸው ነገሮች አሉ፣ የሚወስናቸው ውሳኔዎች። በኋላ በሁለተኛው አጋማሽ ወደ ግራ አወጡት፣ የግራ አስር ቁጥር የበለጠ የሚስማማው ቦታ ላይ ያደረጉት። ሌላኛው ብሩኖ ነው ብሩኖ ፌርናንዴዝ ማንቸስተር ዩናይትድ ካሸነፈ ያው የሚያሸንፈው በአብዛኛው በብሩኖ ጣልቃ ገብነት እና እሱ ላይ ያለው ዲፔንደንስ እናውቀዋለን እሱ ቶፕ ካልሆነ በቂ የጎልድል መፍጠር አይችሉ እሱ ምርጥ ካልሆነ የጎልድል በቂ የጎልድል መፍጠር አይችሉ ዋናዎቹ ክሬቲቭ ተጫዋቾች እነዚህ ናቸው ምክንያቱም ትላንት ሁለት ስፔሻሊስት የአማካይ ተከላካዮች ነው የተጠቀሙ በኋላ በሁለተኛው አጋማሽ ሁጋርቴ ሲወጣ ብሩኖ ከካሰሚሮ አጠገብ እንዲጫወት ሆኗል። ስለዚህ ከጥልቅ ተጨማሪ ክሬቲቪቲ ነበረው። በሆይሉንድ መግባት ምክንያት ዚር ጊዜ ከጋርናጮ ጋር ሁለተኛው አስር ቁጥር ነበር። ስለዚህ የበለጠ የማጥቃት ተጫዋቾች ነበሩት። በሁለተኛው አጋማሽ ግን እሱን በቂ አልነበረም። ለዚህ ነው እንደገና ሀሪ መጓይርን ቀይሮ ሲያስገባ ሰማኒያ ስምንት አይሆን ደቂቃ ላይ ስምንት ደቂቃ ነው የተጨመረ አስር ደቂቃ አጥቂ ሆኖ ነው የተጫወተው አጥቂ ሆኖ ነው የተጫወተው። አጥቂ ሆኖ ከተጫወቱት ተጫዋቾች የበለጠ ግን ጥሩ የተጫወተው እርሱ ማለት አደገኛ የነበረው ስቷል። አንድ ትልቅ አጋጣሚ አንድ ኳስ ሙሪሎ ከመስመር ላይ መልሷል። ግን የሱ የሳጥን ፕረንሰስ ጨዋታውን ከጀመሩት በተለይ ዚር ጊዜ አንድም ኳስ ኖቲንጋም የፍጹም ቅጣት የምት ሳጥን ውስጥ አልነካም። አንድ ሙከራ አላደረገም አንድም ሙከራ አላደረገም። ሰባ ስምንት ደቂቃ ሜዳ ውስጥ ሲቆይ እኔ መጀመሪያ ሆይሉንድን በተመለከተ ጉዳት ከሌለበት በስተቀር የሆነ አይነት የማገገም በጣም ተለወጠ ማለት ባይቻልም፣ ግን የባለፈው የሌስተር ጨዋታ ላይ የባለፈው የአርሰናል ጨዋታ፣ ሰሞኑ የተጫወታቸው የነበሩ ጨዋታዎች ላይ ትንሽዬ ምንድን ነው ሪቫይቭ ነፍስ የመዝራት ነገር እያሳየ ነበር። ጉዳት ካልሆነ በስተቀር ጉዳት ደግሞ አይደለም። ቤንች ላይ ነበር። አርባ አምስት ደቂቃ ተጫውቷል። ዩናይትድ ቅዳሜ አልተጫወተም፣ ፎረስት ቅዳሜ ተጫውቷል። ስለዚህ ፍረሽ ይሆናል። ከኢንተርናሽናል ብሬክ በኋላ ያልተለመደ ነው። ዩናይትድ ኤፌ ካፕ ውስጥ ስለሌለበት ሰፊ ጊዜ አግኝተው ነበር። ከኖቲንጋም ፎረስት የመከላከል ባህሪ አንጻር ተወደደም ተጠላም የሳጥን ፕረዘንስ የበለጠ የሚሰጣቸው ሆይሉንድ ነው። ከዚህ ጊዜ ይሻላል አይሻሻልም፣ ለእሱ ሌላ የክርክር አይነት ሆኖ ሳጥን ውስጥ ማንቸስተር ዩናይትድ ፕረዘንስ አልነበረው ምክንያቱም ስንት ጊዜ እንዳልነው አላውቅም። ዚር ጊዜ በፍጹም በፍጹም የቦክስ ተጫዋች አይደለም። አልፎ አልፎ አሁን ሰሞኑን ጥሩ ሲጫወት እናየዋለን። አይደለም ጥሩ ሲጫወት ቦክስ ውስጥ ኳ አይደለም ጥሩ የሚጫወት ብቻ አጥቂ ሆኖ አይደለም የሚጫወት። በጉዳቶቹ ምክንያት አሁን ሜኑም የለም፣ ማውንት እንደገና ሌላ ሁለተኛ ሲዝን ሜዳ ውስጥ የለም ጨራሽ፣ አማድ ተጎርቷል። ስለዚህ የሆነ ብዙ የበለጠ በጥልቅ አማካይነት በዊዝድሮውን አጥቂነት የሚሰለፍበት እድል አግኝቷል የእንደዚህ አይነት ተጫዋች ነው። እኔ እንደዛ ነው ማየው፣ ግን በቦሎኛ የሚጫወት የነበረው እንደዛ ነው ጥሩ የተጫወተውና ለማንቸስተር ዩናይትድ እንዲመለመል ያደረገው ያ ምክንያት። በፍጹም የሳጥን ተጫዋች አይደል። እንደ ኒኮላ ሚሊንኮቪች እና ሙሪሎ አይነት ደግሞ ግዙፍ ሳጥናቸውን በሚገባ መከላከል የሚችሉ ተጫዋቾች ሲኖሩ ዚርክ ዜለ እንደዚህ አይነት ፋይት የሚሆናል። ሜትር ከዘጠና ምናምን ቁመቱ ምናምን፣ ግን የክሮስ የሚያጠቃ ተጫዋች አይደል ዩናይትድ የፈለገ ያህል ክሮስ ቢያደርግ በክሮሶች አደገኛ መሆን የጀመረው መጓየር ከገባ በኋላ ነው። መጓየር ከገባ በኋላ ነው። ስለዚህ እንዲህ አይነት ነበረ። በኳስ ቁጥጥርም በሌሎችም ስታቲስቲካል ሜትሪኮች ለምሳሌ ሀያ አራት ሙከራ አድርጓል። በጣም ብዙ ነው በሙከራ መጠን። ግን የመጨረሻዎቹ ሀሪ መጓየር ከገባ በኋላ ካየናቸው አንዳንድ አጋጣሚዎች እና ከዛ የዳሎ ሙከራ በስተቀር ለጎል ማትሴልስ ለመፈተን ያን ያህል አልተቃረቡ። ምክንያቱም እንደዛ ነው የሚከላከለው ኖቲንገም ፎረስት፣ በጥብቅ መከላከል የሚከላከል ነው። በፕሪምየር ሊጉም ከምርጡ የተከላካይ መስመሮች መካከል አንደኛው ነው። አስራ ሶስት ጨዋታ ነው ትላንትና ያልተቆጠረበትን ጨምሮ ጎላ ያልተቆጠረበት ክሊንሺት የሚባለው ግን ነገሩን የበለጠ አስቸጋሪ የሚያደርገው ደግሞ ቀድሞ ጎል ያገባል ብዙ ጊዜ ሰላሳኛ ጨዋታ ነው ትላንትና ከሰላሳ ጨዋታዎች በሀያ ሶስቱ ቀድሞ ነው ጎል ያገባ። ስለዚህ ጌም ስቴት የሚባል እሱም ስትመሪ ስትመሪ አቻ ስትሆኝ የሚኖር የጨዋታ ባህሪ ቡድኖች የሚጫወቱበትን መንገድ ይወስነል። ስለዚህ ፎረስት የሚፈልገውን አገኘ። የሲዝኑ ሪከርድ ከዛ በኋላ በቀረው ጊዜ ጎል ላይቆጠር የሚችልበት አጋጣሚ ሰፊ ነው። ያንን ያደረጉት ደግሞ ተዳክመዋል፣ ሌሎች የመልሶ ማጥቃት መሳሪያዎቻቸውን ማጥተዋል። ካለም ሁድሰን ወደ ወይ ለምሳሌ አልነበረም። ስለዚህ ቡድኑ አብዛኛውን ጊዜ ሲከላከል ነው ያሳለፈው እና ዩናይትድ 24 ሙከራዎች ቢያደርግም ስድስቱ ናቸው ኢላማቸውን የጠበቁት ከመጨረሻዎቹ ደቂቃዎች በስተቀርም እንደዚህ በጣም አደገኛ ያንን የኳስ ቁጥጥር ስጋት ወደ ግልጽ የጎል ማስቆጠር እድል በኋላም ወደ ጎል ማስቆጠርነት አለወጠው እና ደብል ሰርቷል ማለት ነው። በዚህ አመት ኦልትራፎርድም ላይ አሸንፎ ነበር። እዛኛው ላይ ሌላ የዩናይትድን ባህሪ የመከላከል ባህሪ ነበር። ያ ነው የቆመ ኳስ መከላከል ባህሪ። ሁለቱ ጎሎች በቆመ ኳስና በክሮስ የተቆጠሩ ስለነበሩ ትላንትና ደግሞ በትራንዚሽን የተቆጠረባቸው ሁለቱ ዩናይትድ የሚቸገርባቸው የመከላከል አይነቶች ናቸው። ብሪያን ክላፍ ሌጀንዱ አሰልጣኝ ለመጨረሻ ጊዜ የፎረስት አሰልጣኝ በነበሩበት ጊዜ ፕሪምየር ሊግ ፕሪምየር ሊግ ከመባሉ በፊት ፈርስት ዲቪዥን ይባል በነበረበት ጊዜ ነው ፎረስት ዩናይትድ ላይ ደብል የሰራው። ኤላንጋ ነው ጎሉን ያስቆጠረው። አንቶኒ ኤላንጋ ቀድሞ የማንቸስተር ዩናይትድ ተጫዋች ብቻ ሳይሆን ከ አስራ ሁለት አመቱ ጀምሮ ያደገበት ከዩናይትድ አሰልጣኞች መካከል ሶልሻን እድል መስጠት የጀመረው ግን የበለጠ ያመኑበት አሰልጣኝ ራልፍ ራኒክ ነበሩ። መጥፎ አመት ነው። ያም አመት 21 22 የውድድር ዘመን ማለት ነው። ግን በዛ አመት ከነበሩት ተስፋዎች መካከል አንደኛው አንቶኒ ኤላንጋ ነበር። ተስፋ ለማድረግ የሚቸግር አመት ነው፣ መጥፎ አመት ስለነበር። ግን ብቅ ካሉት ተስፈኛ የአካዳሚ ተጫዋቾች መካከል አንዱ ነበር። አሰልጣኝ ራልፍ ራኒክ በዛ የውድድር ዘመን ከሶልሻ መሰናበት በኋላ ኃላፊነቱን ተረከቡና ከሀያ ስምንት ጨዋታዎች ከሀያ ዘጠኝ ጨዋታዎች ውስጥ የማችዳቸው ስኳዳቸው ውስጥ ተካተው ወይ ጀምሮ ለ እየተቀየረ ገብቷ እና ያኔ ኔ እንግዲህ አላውቅም። የማንቸስተር ናይትድ ደጋፊ በጠቅላላው ምን እንደሚያስብ ግን ተስፋዎች ያሳየ ነበረ ተጫዋች ነው። አስራ አምስት ሚሊዮን ብቻ ነው የተሸጠው ለኖቲንገም ፎረስት አስራ አምስት ሚሊዮን ብቻ ነው የተሸጠው እና አሰልጣኝ ሩበን አሞሪም መልቀቃችሁ ስህተት ነበር ወይ ተብሎ ተጠይቆ፣ ያው እሱ የወሰነው ውሳኔ አይደለም። በፊት ሌላ ሰው የወሰነውን ውሳኔ መከላከልም ግዴታ ያለበት አይመስለኝም። ግን ዩናይትድ እድል አይሰጥም። እነዚህ የለቀቁ ተጫዋቾች በሙሉ በዩናይትድ እድል ነበራቸው፣ የመሰለፍ እድል አግኝተዋል። እዚሁ በተሰላፊነት መቀጠል እንደሚገባቸው ባያሳዩ ነው ክለቡ የለቀቃቸው። ዩናይትድ ውስጥ ጊዜ ለአሁን እኔ ጊዜ የለኝም ለምሳሌ ጊዜ የለም ዴቨሎፕ ለማድረግ ጊዜ የለም፣ የሚል አስተያየት ሰጥቷል። አሁን በዚሁ መንገድ የሚቀጥል ከሆነ አንድ የመጀመሪያ ጥሩ ሲዝኑ ነው። ይሄ ስምንት የመጨረሻ ኳሶች ያቀብላል፣ ስድስት ጎሎች ያስቆጥራል። የ አስራ አራት ጎል ኮንትሪቢሽን ሶ በጣም ጥሩ ቁጥር ነው። ከዩናይትድ ድክመት ጋር ካየ ነው። ዩናይትድ አሁን በ30 ጨዋታ 37 ጎል ነው ያስቆጠረው በፕሪሚየር ሊግ። በጎል ማስቆጠር መጥፎ አመት የሚሆን ይመስላል። በነጥብ መጥፎ አመት የሚሆን ይመስላል። ካለፈው አመት የሚከፋል መሰለንም ነበር በውጤት በኩል አልተሻሻለም ሩበና ሞሪም ከመጣም በኋላ በውጤት አስራ ዘጠኝ ጨዋታ ስድስት ጨዋታ ብቻ ነው ያሸነፈው። አስራ ሶስተኛ ነበር ያኔም፣ አሁንም አስራ ሶስተኛ ነው። ስለዚህ ምንም ቢያንስ የሜዳ ውስጥ መሻሻል የለም እና በታሪክ ይሄ መጥፎ የማንቸስተር ዩናይትድ ሲዝን የሚሆን ይመስለኛል። ከዚህ በኋላ የተቀሩትም ጨዋታዎች ዩናይትድ ሙሉ ትኩረቱን በዩሮፓ ሊግ ላይ ነው ማድረግ ያለበት ጥያቄ ነው። ይሄ ሲዝን ሊድን የሚችል ሲዝን አይደለም። ግን ክረምት ላይ ትላንትና ስለ ማጥቃት ስለ ዩኬራሽ ዝውር ስለምን እያነሳን ነበር ባንድ የማጥቃት ተጫዋች ምናምን የማጥቃት ችግር ይቀረፍ አይቀረፍ አላቅም። ግን የማንቸስተር ዩናይትድ ትላንትና ያየነው ችግር በማጥቃቱ በኩል ሲዝኑን በሙሉ ያየነው የማጥቃት ችግር ነው። ያው ድህረ ፈርጉሰን ማንቸስተር ዩናይትድ ጎል የማስቆጠር ችግር አለበት። ግን ዚህ ጊዜ ሰባ ስምንት ደቂቃ ሜዳ ውስጥ ቆይቶ ጎል አላስቆጠረም፣ ሳጥን አልነካም። በፍጹም ቅጣት የምትሳጥን ውስጥ አንድም የጎል እድል ለቡድን ጓደኞቹ አልፈጠረም። ብቸኛ አጥቂ ሆኖ ሲሰለፍ ይሄ ፓተርን ነው። እኔ የምለው እንደ ተጫዋች እንደ አይነት ተጫዋች ስላልሆነ የሳጥን ፕረዘንስ የለውም። አምና እንኳን ለቦሎኛ እየተጫወተ በአቬሬጅ አራት ኳስ ብቻ ነው የፍጹም ቅጣት የምትሳጥን ውስጥ ይነካ የነበረው። ብዙ ጊዜ አነስዋለሁ ይህን ስታል፣ ከቦክስ ውጭ አርባ ኳስ ነው የሚነቀው። የበለጠ የፕሌ ሜኪንግ ባህሪ ያለው እንጂ ክሮስ የሚያጠቃ ተጫዋች አይደለም። ጥሩም ሲጫወት የምናይበት ጨዋታ ላይ ኦፍ ስትራይከር ነው ጥሩ የሚጫወተው። ሌላ አጥቂ የሆኑ ከእሱ ጋር አብሮ ሲጫወት ነው ጥሩ የሚጫወተው። ብቸኛ አጥቂ አይመስለኝም። ግን የገረመኝ ነገር ማጓየር ከገባ በኋላ አንድ ሚደንቅ ስታት አዩ ሶስት ሙከራ ሙከራ ሰማኒያ ስምንት ይ ወደ ቃሌ ነው የገባ ስድስት ጊዜ የባለ አጋራ ቡድን ሳጥኑ ኳስ ነካ እና ዜሮ ነጥብ ስድስት ኤክስጂ አስመዘገበ። የራስሙስ ሆይሉንድ ያለፉት አስራ አምስት ጨዋታዎች ተደምረው ትላንትና በስምንት ደቂቃ በአስር ደቂቃ ሀሪ መጓየር ያስመዘግበው ኤክስ ጂ ይበልጣል በአስራ አምስት ጨዋታ እና የአጥቂው የማጥቃት ጉዳይ ሌላ ትልቅ አጀንዳ ነው። ግን በሁሉም የሜዳ ክፍል በሁሉም የሜዳ ክፍል ያለ ድክመት ነው። በሁሉም የሜዳ ክፍል ያለ ድክመት ነው። ብዙ ውጤት የሚያመጣ የሆነ የማንቸስተር ዩናይትድን ሲዝን የሚለውጥ ሽንፈት ምናምን አይደለም። ያው ዩናይትድ የፕሪሚየር ሊግ ሲዝኑ ኦልሞስት አብቅቷል። የአውሮፓ ስፍራዎችን በፕሪምየር ሊግ ማግኘት አይችልም። ኢቭን ከፉልሃም ጋር አምና ስምንት ሆኖ የጨርሰው ፉልሃም ነው። አይደለም ከፉልሃም ጋር የስንት ነጥብ? የስምንት ነጥብ ነው ምናምን ልዩነት አለ። ከፎረስት ጋር የሀያ ነጥብ ልዩነት ነው ያለው ከኖቲንጋም ፎረስት ጋር የ የሀያ ነጥብ ሶስተኛ ስፍራ ላይ ካለው ቡድን ጋር የ የሀያ ነጥብ ልዩነት ነው ያለው። ግን ምናልባት አሰልጣኙ በእኔ አስተያየት ሆይሉ ንድን ማስጀመር ነበረበት ብዬ አስባለሁ። በተለይ ፎረስት ከሚከላከልበት ባህሪ ከሎ ብሎክ መከላከሉ አንጻር የበለጠ የሳጥን ፕሬዘንስ ይሰጣቸው የነበረው ሆይሉንድ ነው። ሁለተኛ ስጋቱ ይገባኛል የኖቲንገም ፎረስት የትራንዚሽን ስጋት፣ ግን በመጨረሻ ብሩኖ አንድ ቦታ ላይ መጽናት ያለበት ይመስለኛል። ብሩኖ አስር ቁጥር ነው ወይ ስድስት ቁጥር ነው ወይ ስምንት ቁጥር ነው መልስ ማግኘት ያለበት ይመስለኛል። ምክንያቱም አንዳንድ ጨዋታዎች ላይ ጥልቅ አማካይ ሆኖ ይጫወታል። አንዳንድ ጨዋታዎች ላይ ትላንትና እንደነበረው በመጀመሪያ አጋማሽ እንደነበረው አድቫንስድ ይሆናል አንድ ቦታ ላይ ሴትል አላደረገም እና እንደ ኡጋርቴ አይነቱ ተጫዋች። ፎረስት በጣም ምንድን ነው ኢንተርሚተንት የሆነ አልፎ አልፎ የሚመጣ ማጥቃት፣ ይህን ሁሉ ሰዓት ተጫውቶ አስር ሙከራ እንኳን አያደርግም። በጣም ውስን ነው። በሾት ካውንት ብታዩ በፕሪሚየር ሊግ ጥቂት ሙከራ ከሚያደርጉት ቡድኖች በቃ ሚኒማሊስት ነው፣ ግን ኤፊሽንት። ብዙ የሚሞክር አይደለም፣ ግን ሲገኝ ያስቆጥራል። እንደዚህ አይነት ባህሪ ያለው ቡድን እንዴት ነው እንዲህ አይነት ቡድን ድል የምታደርገው? ብሩኖ የበለጠ ጥልቅ ሚና ይዞ ቢጫወት ከውጋርቴ ጋር አይሻልም ነበር ወይ የሚልም ጥያቄ ሊነሳ ይችላል። ግን ዩናይትድ በዚያ ሲዝን ለአስራ ሶስተኛ ጊዜ ተሸንፏል። አምና ከነበረው የተሻለ ውጤት ለማምጣት ከተቀሩት ስምንት ጨዋታዎች ሰባቱን ማሸነፍ አለበት። ያ ደግሞ አይሆንም። ስለዚህ በዩናይትድ ታሪክ መጥፎ የፕሪሚየር ሊግ ሲዝን ነው ይሄ። አይ ቲንክ ዴኒስ ሎ በዛ በቄንጥ ለሲቲ ጎላ አስቆጥሮ ዩናይትድን ካወረደው በኋላ ይሄ ነው የማንቸስተር ዩናይትድ መጥፎ ሲዝን እና አመቱ አልቆ አሰልጣኙ እንደገና በራሱ መንገድ ቡድኑን መስራት የሚችልበት እድል እስኪያገኝ ድረስ መጠበቅ መቆየት የሚችልም አይመስለኝም። ስለዚህ ትላንትና ሌላ ሽንፈት ነው እንዳልንሳሹ ዛ በፎረስት መሰለፍ መሸነፍ። ያው ፎረስት በዚህ አመት በጣም ጥሩ ቡድን ስለሆነ ኤፍ ኤ ካፕ ሴሚፋይናል ስለደረሰ በፕሪሚየር ሊግ ግልጽ መሰለኝ፣ አሁን ቶፕ ፋይቭ ውስጥ ንሚጨርሽ የሚያጠራጥርም አይደለም። ከአርሰናል በአራት ነጥብ ብቻ ነው የሚያንሰው፣ በሱ በጣም ጥሩ ቡድን ነው ግን የምናወራው ስለ አስራ ሶስት ሽንፈቶች ስለ ፓተርን ስለሆነ የምናወራው አንዱን ኢን አይሶሌሽን አቶችም የኖቲንገም ፎረስት ሽንፈትን ብቻ አቶችም አሁን ምና አሁን ያጠቀስኳቸው ድክመቶች ላለፉት ሁለት አመታት የታዩ ድክመቶች፣ በትንሹ ላለፉት ሁለት አመታት የታዩ ድክመቶች ናቸው። ዘርጋው ጊዜውን ወደኋላ ለጠጥ አድርገን እንየው ካልን ደግሞ ላለፉት አስራ ሁለት አመታት የታዩ ድክመቶች ናቸው።